ሰላም ጤና ይስጥልኝ! የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው ናቸው። አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከእኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ህወሓት አንድ የስምረት ፓርቲ አባል ማፈኗ ተገለጸ። በቅርቡ ጉባኤውን ያካሄደው ስምረት ፓርቲ አባል በመሆን በትግራይ ክልል ሸራሮ ከተማ የሚኖር ወልደ ምህረት ገብረ ትንሣኤ የተባለ ወጣት በህወሓት መታፈኑ የስምረት ፓርቲ ማዕከላዊ ኮሚቴ የሆኑት አቶ ጣዕማ አረዶም ገልጸዋል። አክሎም አቶ ጣዕማ አረዶም ይህ የፓርቲው አባል ወጣት የታፈነው ትናንትና ጥቅምት 19 2018 ዓ ም አመሻሽ 12 ተኩል መሆኑንም አስታውቀዋል። አፋኞቹም የህወሓት ታጣቂዎች መሆናቸውም የፓርቲው አመራራት ወጣመ ጨምረው ገልጸዋል። 31 የህወሓት ታጣቂዎች ዛሬ ጥቅምት 22/2018 ዓ.ም ወደ ሀራ መሬት መቀላቀላቸው ተገለጸ። የህወሓት ታጣቂዎች ከአርሚዎቻቸው በመውጣት ወደ ተለያዩ በአፋር አገውና ትግራይ ክልል ወደሚገኙ ሀራ መሬት በመውረድ የትግራይ የሰላም ኃይሎችን እየተቀላቀሉ መሆኑ ተገልጿል። ዛሬ ጥቅምት 22 2018 ዓመተ ምህረት ላይ ብቻ 8 ታጣቂዎች ከአርሚ 33፣ 12 ታጣቂዎች ከአርሚ 42፣ 6 ታጣቂዎች ከአርሚ 50 እንዲሁም 5 ታጣቂዎች ከአርሚ 17 በድምር 31 ታጣቂዎች ወደ ሓራ መሬት መቀላቀላቸው የትግራይ የሰላም ኃይል አስታውቋል። በኬንያ የኢትዮጵያ አምባሳደርና ከፍተኛ የጦር መኮንን የሆኑት ሌተናል ጀነራል ባጫ ደበሌ አሰብ በአሻጥር የተወሰደ የኢትዮጵያ ሀብትና ቅርስ ነው ሲሉ በትግርኛ ቋንቋ በመጻፍ በኤክስ ማህበራዊ ትስስር ገጻቸው ላይ አሰፈሩ። ጀነራል ባጫ በትግርኛ ቋንቋ ባሰፈሩ ጽሁፍ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዚዳንት ኢሳያስ ጋር በሚሊኒየም አዳራሽ በተካሄደ አንድ ዝግጅት ላይ እኔና ኢሱ የምንጋራው አሰብን ነው ማለታቸውን አስታውሰው፣ ጀነራል ባጫ አክለውም ፕሬዚዳንት ኢሳያስ በዕድሜ ምክንያት ጉዳይን ረስተውት ካልሆነ ይህንን ሀሳብ እጃቸውን በልባቸው ላይ በማድረግ በመደገፍ ምልክት አሰብን ለኢትዮጵያ ሕዝብ ለማካፈል እንደሚስማሙ ገልጸው ነበር ብለዋል። በዚህም መሰረት የአሰብ ጉዳይ አሁን በድንገት የተነሳ አዲስ አጀንዳ ሳይሆን ከዚህ ቀደም በሁለቱ መሪዎች መካከል መግባባት ላይ የተደረሰበት እንደሆነ ጀነራሉ ተናግረዋል። በመጨረሻም አሰብ በአሻጥር የተወሰደ የኢትዮጵያ ሀብትና ቅርስ ነው ሲሉ ጽሁፋቸውን ደምድመዋል። የኔዘርላንድስ የመሃል ዘመን ፓርቲ የቀኝ ክንፍ ኃይሎችን በማሸነፍ ድል አደረገ። የመሃል ግራዲ 66 ፓርቲ በኔዘርላንድ አጠቃላይ ምርጫ ትልቅ ስኬት አስመዝግበዋል። በዚህም በመንግስት ምስረታ ንግግሮች ግንባር ቀደም ሆኖ ከቆየው የቀኝ አክራሪው የፍሪደም ፓርቲ በመራጮች መካከል ያለውን ድጋፍ ማጣቱ ተመላክቷል። ዛሬ ሐሙስ፣ ዘጠና በመቶ የምራጮች ድምጽ የተቆጠረ ሲሆን ዲ66 እና ፒቪቪ ሁለቱም ቱም 150 መቀመጫዎችን ባለው የታችኛው ምክር ቤት 26 መቀመጫዎችን እንዳሸነፉ ተረጋግጧል። ውጤቶቹ የቀኝ ክንፉ ፒቪቪ ፓርቲ መሪ ገርት ዋይልደርስ ወይም አንዳንድ ጊዜ የደች ትራምፕ በመባል ለሚታወቁት ከባድ ውድቆት ሆኖ ያሳያል። ዲ66 ግን ትልቁን ትርፍ በምርጫው አግኝቶ መቀመጫውን በሶስት እጥፍ አሳድጎታል። የመጨረሻው ውጤት ምንም ይሁን ምንም ዊልደርስ ጠቅላይ ጠቅላይ ሚኒስተር እንደማይሆኑ እርግጠኛ ናቸው። ምክንያቱም ሁሉም ዋና ዋና ፓርቲዎች ከዊልደርስ ጋር መስራትን ውድቅ አድርገዋል። ዊልደርስ ረቡዕ ማምሻውን ፓርቲያቸውን መቀመጫ በማጣቱ ቅር እንደተሰኙ ተናግረው የሚቀጥለው የመንግስት አካል እንደማይሆኑ አምነዋል። ነገር ግን ከተቃዋሚዎች ጋር ለመታገልም ቃል ገብተዋል። በእርግጥ ብዙ መቀመጫዎችን ማሸነፍ እንፈልግ ነበር፣ ይህ ባለመሆኑ ተጸጽቻለው ሲሉም አክለዋል። በውጤቱ የ38 ዓመቱ የዲ 66 መሪ ሮብ ጄተን የሀገሪቱ በእድሜ ትንሹ ጠቅላይ ሚኒስተር ሆነው መንግስት እንዲመሰርቱም ያስችላቸዋል። ጃፓን የሩሲያን ፈሳሽ የተፈጥሮ ጋዝ መግዛቷን እንደምትቀጥል አስታወቀች። ዘጠኝ በመቶ ያህል ፍላጎቷን የምታሟላው ከሩሲያ ነውም ተብሏል። የሩሲያ ፈሳሽ የተፈጥሮ ጋዝ ምርቶች ወደ ሀገር እንዳይገቡ እገዳ መጣ ለቶኪዮ ፈታኝ ነው ሲሉ የጃፓን ጠቅላይ ሚኒስትር ሳኔ አታካይቺ ማክሰኞ ዕለት ከአሜሪካ ፕሬዚዳንት ዶናልድ ትራምፕ ጋር ባደረጉት ውይይት መናገራቸው የጃፓን መንግስት ምንጮች ለስፑትኒክ ዛሬ ጥቅምት 22018 ዓ.ም ገልጸዋል። ምንጮቹ ጮቹ ገለጻ ታካይቺ የሩሲያ ጋዝ በድንገት ወደ ጃፓን እንዳይገባ ማገድ በሀገሪቱ የኃይል አቅርቦትና ኢኮኖሚ ላይ ጉዳት ሊያደርስ እንደሚችል አሳስበዋል። ጃፓን ከነዚህ ፕሮጀክቶች ብትወጣ ሩሲያና ቻይና ብቻ ናቸው ተጠቃሚ የሚሆኑት ሲሉም ታካይቺ ተናግረዋል። አሜሪካ የቡድን ሰባት ሀገራት የሩሲያ ኃይል ምንጮችን ሙሉ በሙሉ መግዛት እንዲያቆሙ እያሳሰበች ትገኛለች። የአውሮፓ ህብረት የሩሲያ ፈሳሽ የተፈጥሮ ጋዝ ምርቶች ግዢ ላይ ሙሉ እገዳ ለመጣል ከወዲሁ እያጠንም ይገኛል። ሆኖም ጃፓን ከፈሳሽ የተፈጥሮ ጋዝ ፍላጎቷ ውስጥ ዘጠኝ በመቶ ያህሉን የምታሟላው ከሩሲያ እንደሆነም ተጠቁመዋል። እስካሁን አብራችሁን ከእኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች ውስጥ እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ።